ሰበር መረጃ አሁን የፋኖ መሳፍንት ልጅ ተሸኝቷን በዛሉት ህግ ማስከበር ዘመቻ በተወሰደው አባትየውም እንግዲህ አዘን ላይ ተቀምጧን መረጃው እየወጣ ይገኛል። አሁን እጅግ በጣም ከሚገርመው እንግዲህ ሁለት ልጆች እንግዲህ የብርጌድ ኃላፊ አድርጎ እንደሾማቸው ይታወሳል። ጌትነት መሳፍን ተብለው የሚታወቀው የእስከና ጀቢቱ ነው የተሸኘ የተባለው የአጀሬ ብርጌድ ዋና አዛዥ የነበረ ነው። እንዲ ሌላኛው ልጆ ደግሞ የጃኖራ አዛዥ የነበረ በዚህ ከአባትየው ከጎን የማይጠፋ ከዚ በፊት ሁለት ልጆች በአጃቢነት አባታቸውን በማጀብ ይታወቁ ነበር። በፊት በሰሜኑ ጦርነትም ጊዜ ጥሪ ሲደረግላቸው በባህር ዳር ኢንተርናሽናል ስታዲየም በአጃቢነት ልጆቹን ይዞ እንደመጣ እናስታውሳለን። በብዙ አቅጣጫ አሁን ደግሞ የሁለት ብርጌድ አባል እና መሪ በማድረግ ሹማቸው እንደነበር ይታወሳል። በዛሬ ሁለት እንግዲህ የህግ ማስከበር ዘመቻ በተወሰደው የትነት መሳፍን ተሸኝቷን አባትየው ሐዘን ላይ ተቀምጧ፣ ማለት ነው። ውዴ ቻና ቤተሰብ ተከታታዮች ሰላም ይቅደም። ህግ ማስከበር ዘመቻ መንግስት አጠናክሮ እየወሰደ ይገኛል ማለት ነው። ይህ የህግ ማስከበር ዘመቻ በመላ ኢትዮጵያውያን፣ ጽንፍ ዘው የሚንቀሳቀሱ መንግስት ህግ እያስከበረ ይገኛል። ዛሬ ጥቅምት 30 2018 ዓ.ም ማይካድራ ሰማተትን በመ አሰብ ና በመታሰብ ላይ በነበረበት ሰዓት እንግዲህ የመሳፍንት ልጅ እንግዲህ መንግስት ያቀረበለትን ሰላም አማራጭ አልቀበልም ባለ ሎይ መንግስት እየወሰደጋ ለዚህ ጌትነት መሳፍ ተብሎ የሚታወቀው የሽማግሌው የፋኖ መሳፍንት ልጅ ሞቅ ደመቅ ባለ እስከ አጃቢዎቹ ድረስ ተሰናብቷል ማለት ነው። አባትየውም አዘን ቦታ ተቀምጠዋል። ስለዚህ ከማንቤት ገብቶ ከማን ይቀራን። በተራው እንግዲህ እሱም ይህን ግፍ ቀምሷ ማለት ነው። ምክንያቱም የብዙዎችን እናትን አባት አዘን ቦታ ያስቀመጠ ነው። ጦርነት ለማንም አይጠቅምም፣ ለሁሉ አይጠቅምም። እጅግ አሳዘኝና ልብ ሰባሪ ነው። እንደውም አብሶ ደግሞ በንጹሐን ዜጋ እንዴት እንደሚያመሙ የሚያውቀው የቀመሰ ቤተሰብ ያውቀዋን። ና በተራው ደግሞ ዛሬ በሽምግልና እድሜው ልጃቸውን ተነጥቀዋል። ስለዚህ ቀሪ ወንድሞችም እያንዳንዱ ከዚህ ቁስል መማር አለበት። ፊቱን ወደ ሰላም ማዞር አለበት። የጦርነት አንድ ነገር፣ አንድ የመጨረሻ መሸኝ፣ ይሄ የመጨረሻ እጣ ፈንታ ነው። የአካል ጎዶልነት አለ፣ ጠዋሪነት ፈላጊነት አለ እስከ እድሜ እልፈት ድረስ። ጠዋሪነት እጅግ ከባድ ነው። አካል ጎዶልነት እጅግ ከባድ ነው። ፈጣሪ አሟልቶ የሰጠን ማጣት እጅግ ከባድ ነው። ስለዚህ ውድ የቻና ቢስብ ተከታታዮች ለሰላማችን ዘብ እናስቀድም። ለዚህ ነው ወልቃይት ሴት ሁመራ፣ በዛሬው ማይካድራ በደማቅ ሁኔታ ይህን ጥቅምት 30 የዛሬ አምስት አመት በግፍ የተጨፈጨፉትን በማስታወስ በደማቅ ሁኔታ እያስታወሱ የሚገኙበት ዋናኛ ና ዋናኛ አላማው ከመንግስት ጎን በመሰለፍ የአካባቢያቸውን ሰላም በማስጠበቅ እንዲሁም ከመከላከያ ጋር በመሆን በደማቅ ሁኔታ ዛሬ አስታውሰው ውለዋል ማለት ነው። ሌሎች ደግሞ ጽንፍ ዘው ለህወሓት እየታገሉ ይገኛሉ። እነ መሳፍንት ተደጋጋሚ የመንግስት ሰላም ጥሪ ያቀርበውላቸውን የወልቃይት ስቴት ኮማንደር ኮሎኔል ደመቀ ዘውዱ የሚመራው ተደጋጋሚ ጥሪ ቀርበውላቸውን አሻፈረኝ በማለት ለህወሓት ተላላኪነት እየሰሩ ይገኛሉ። እንደውም ኮሎኔል ደመቀ ዘውዱ ክለው ለማን ነው የሚዋጉት? እስከ ማልደረስ የደረሰበት ሁኔታ እናስተውሳለን። ለማን ነው ለምንድን ነው የሚዋጉት? ከማን ጋር ነው የሚዋጉት? ለአማራ ህልውና ጉዳይ ከሆነ የጥያቄያችን በእጃችን አስገብተናል። እስከ ማልደረስ ድረስ የተናገርበት እናስተውሳለን። ስለዚህ በጀርባቸው ሌላ ነገር አዝለው እየተዋጉ መሆኑ በግልጽ የሚያሳይ መንገድ ነው። ስለዚህ የዛሬው እጅግ ደስ ይላል። ምክንያቱም ምክንያቱም መንግስት ያቀረቡ የሰላም ጥሪ አንቀበል ብሎ መሰረተ ልማቶችን ማውደም፣ ተቋማቶችን ማውደም፣ ማቃጠል፣ ይሄ ጽንፍ እጅግ አስነዋሪ ድርጊት ነው። መንግስትም ህግ የማስከበር ዘመቻ ደመቅ አርጎ ወስዷል። ለዚህ ደግሞ ጌትነት መሳፍን ተብሎ የሚታወቀው የጃን ብሪጌድ ዋና መሪ የነበረ እስከ መጨረሻው ተሰናብቷል ማለት ነው። ስለዚህ ይሄ ጉዳይ ይቀጥላል። በተለይ ይሄ ህግ ማስከበር ዘመቻው ተጠናክሮ ይቀጥላል። ህዋት ትመጣለች፣ ሻእቢያ ትመጣለች እና ኤርትራምት አብራ ትዋጋለች። በተለይ ደግሞ ህዋት ሻእቢያ ፋኖ በአንድ ተደማምሮ ይሄ መንግስት ይንጠላለል የሚሄድ ሴራኑ ዘው ያለ አይ ደግሞ አይታሰብም። የአየር ሀይሉ መቶ በመቶ በኢትዮጵያ እጅ ነው። ይሄ የሚታወቅ ጉዳይ ነው። እግረኛ በተለይ ልዩ ኮማንዶችን በተለይ አሁን እያስመረቀ ያለበት እጅግ እጅግ በተሰለጠነ መንገድ አሁን እየተዘጋጀ ያለበት ሁኔታ ኢብን እንኳን እግረኛ በሳይገባ በአየር ኃይል ብቻ ማስተናገድ ይቻላል። የሚጀምረው አሰብ ብቻ አይደለም፣ አስመራ እንደሚጀምር መቶ ፐርሰንት እርግጠኛ ነኝ። የበላይነቱ መንግስት አሁንኮ ድሮ መግዛት አይደለም እየተመረተ ነው ያለው ከሀገር ምርተ ከራገር የሚያስፈልግ ማቴሪያል አቅርበ የሚያስፈልገው ሰዓት በሚያስፈልገው ጊዜ እርምጃ መውሰድ ነው። ህዋትን ለምሳሌ በአፋር ጊዜ በገባ ጊዜ ከምሽቱ ሰባት ሰዓት ተኩል ነው ከሌሊቱ ወዲያውኑ በድሮን ቂጡን የተባለ ይህ ነው እንግዲህ፣ መንግስት አሁን የደረሰበት ህዋቶች ብዙ ጊዜ የሚሞክሩ የማይደፍሩበት ዋነኛ አጀንዳ ለዛ ነው። ስለዚህ ዛሬ ደስ ይላል፣ ምክንያቱም መንግስት ሰላሙን እያስጠበቀ ስላለ አንዱ ለዚህ ማረጋገጫ ደግሞ ጌትነት መሳፍንት የሚባሉ ጥሩ መስተንግዶ ስለተሰጠው አለቀ። እኛ ደግሞ ለዚህ ደጋፊ ነን። ለሰላማችን ዘመቆም አለበት ንጹሐን ያላግባብ መቀዘፍት የለባቸውም፣ ህይወታቸውን ማጣት የለባቸውም፣ የነገ ጣፈንታቸው መጨለም የለባቸውም። የማይካድራ ቁስል እስካሁን ድረስ ማህበረሰቡ ወጣቱና የወልቀ ስቴት ኩማራ ህዝብ በደማቅ ሁኔታ እያስታወሰ ይኖራል። ለዚህ ሰላምን ስለሚናፍቅ ነው። ያይናፍቁ ሰላም ደግሞ በእጃቸው ስለገባ ነው። በእርግጥ ሌላው ሰላም አግኝቶ ስለነበረ ወልቃይት ሴት ኮማራ በፊት በህወሓት የነበረባቸውን ግፍ ሌሎች ስለማያውቁት ስላልቀመሱት ነው። አሁን የሰባራ ክላሽ በመያዝ የሚፈናጠሩት በሶሻል ሚዲያ የሚደረገው ጦርነት አሸናፊነት እየመሰላቸው የሚታየው። መንግስት ከበቂ በላይ ዝግጅት አድርጓል። አስፈላጊውን በሚፈልገው ሰዓትም እርምጃ መውሰድ ይችላል። ስለዚህ ቀሪ ወንድሞች ትምህርት ውሰዱ፣ ጥሩ ነው። አሁን ይሄ የተወሰደው ለእናንተ ትልቅ ትምህርት ነው። ስለዚህ የማያዛልቅ የማያወጣ እንዲሁም ዶክተር

ከማን ቤት ሀዘን ተቀምጦ ማን ይቀራን፣ በተረው ቀምሷን አይቷን ትምህርት ሊሆኗን። ጥሩ ነው ጥሩ መስተንግዶ ነው ብዬ አምናለሁ። በሌላ መረጃ እስክንመለስ ውድቻና ቢስብ ተከታታዮች መልካም ምሽት እንዲሆንላችሁ ከወዲሁ መኛለሁ።